ጠቅላይ ሚኒስትር ዶክተር አብይ አህመድ የባሕር ዳር የኮሪደር ልማት ሥራዎችን ጎብኝተዋል። ጠቅላይ ሚኒስትሩ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ የባሕር ዳር ከተማ የኮሪደር ልማት እንቅስቃሴን ተመልክቻለሁ። ተፈጥሮና የሰው ጥበብ ተዋህደው ባሕር ዳርን ይበልጥ ውበቷን እያወጡት ነው። ከተማዋን የንግድና የቱሪዝም ማዕከል ለማድረግ አመራሩ ከሚያደርገው ጥረት የምንማራቸው ብዙ ነገሮች አሉ ብለዋል። ባሕር ዳር በፈተና ውስጥም የመጽናት ምሳሌ ናት። ባለፉት ዓመታት የነበረው ፈተና እያለፈ ነው ያሉት ጠቅላይ ሚኒስትሩ ባህር ዳር በፈተና ውስጥ ስራዋን አላቋረጠችም፣ እንደውም ለፈተና የተወረወረውን ድንጋይ ለግንባታ ተጠቅማበታለች ብለዋል። የጣና መከፈት የማስተሳሰር መርሃችን መገለጫ ነው። የልማት ስራዎቻችን መመጋገብና መተሳሰር እንዳለባቸው የባህር ዳር ኮሪደር ምሳሌ ይሆናልም ብለዋል። ለብዙ ዘመናት ከከተማዋ ተለይቶ የነበረው ጣና ወደ ስምንት በሚደርሱ ቦታዎች ከኮሪደሩ ጋር ተገናኝቷል። ይህም ከመዝናኛነቱ ባሻገር ከተሟን ነፋሻማ አድርጓታል። ብለዋል። ነባር እሴት ላይ አዲስ እሴት መጨመር በመደመር መንገድ ብልጽግናን ለማረጋገጥ በነባር እሴቶቻችን ላይ አዳዲስ እሴቶችን ጨምረን መገንባት አለብን። ባህር ዳር የጣና ሐይቅና የአባይ ወንዝ መገኛ ናት ብለዋል። የአካባቢ ተቋማት የፈጠራ እየጨመሩ ልማትን እንዲያሳልጡ ማድረግ በባህር ዳር ኮሪደር የለበሱት ንጣፎችና የቆሙት መብራቶች በአካባቢው ተቋማትና ባለሙያዎች የተዘጋጁ ናቸው። በቀጣይም አካባቢው ክህሎትንና አቅምን መጠቀም የበለጠ መለመድ አለበት ብለዋል። ባህር ዳርን የስፖርትና የቅርጽ ቱሪዝም መዳረሻ ማድረግ፣ በጣና ዙሪያ ያሉ ታሪካዊ ስፍራዎች፣ ከጣናና ከአባይ ጋር ተያይዘው የተሰሩት ወደቦችና መናፈሻዎች፣ የባህር ዳር ዓለም አቀፍ ስቴዲየም፣ የአባይ ዘመናዊ ድልድይና ሌሎችም ልማቶች ባህር ዳርን የ22ኛው መቶ ክፍለ ዘመን የንግድና ቱሪዝም ማዕከል እያደረጓት ነው። ከአመራር አሪያነት አንጻር አመራር ሰርቶ የሚያሰራ ቀድሞ የሚያስከትል መሆን አለበት። የአማራ ክልል ፕሬዚዳንት የራሳቸውን ጽህፈት ቤት አካባቢ አስተካክለው ኮሪደሩን በመስራት አሪያ መሆናቸውን ትምህርት የሚሆን ነው ብለዋል። ባህር ዳር ከዚህም በላይ መስራት የምትችል ናት። ይሄ መጀመሪያዋ እንጂ መጨረሻዋ አይደለም። ጽዳቱ ባህል ማድረግ የተሰሩ አካባቢዎችን ጥንቅቅ ማድረግና ተቋማት አካባቢያቸውን እንዲቀይሩ ማትጋት ንግድና ቱሪዝምና ኢንቨስትመንት ይበልጥ ማበረታታት ከህዝቡ ከአመራሩም ይጠበቃል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ።